ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምንጓላችሁ አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የመስከረም 22 ቀን 2018 ዓ ም የጣና ቴሌቪዥን የቀን ዜናችንን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜናዎቹን አስቀድመን እናስደምጣችኋለን። የአማራ ፋኖ በምዕራብ ጎንደር ወሳኝ የተባለች ከተማን ተቆጣጥሯል። ይህን ድል የተቀዳጁ የፋኖ አደረጃጀት የትኛው ነው የሚለውን በዜናችን በቀዳሚነት የምናስደምጣችሁ ግንባር መረጃ ነው። የብልጽግናው ሰራዊት ዛሬም በገፍ እየፈረሰ ነው። የሰራዊቱ አፈራረስ ደግሞ በየተራውጡ ተብለው የተነገራቸው ነው የሚመስለው መሽቶ በነጋ ቁጥር የሰራዊትና የጦር መሳሪያ ቅነሳ ያስመረረው ብልጽግናው አዲስ ዘዴ ቀይሶ ጦሩን ለመጠርነፍ ቢሞክርም ሰራዊቱ ግን የጠዋቷን ጀንበር የሚቀበላት ከፋኖ ጎን ተሰልፎ ነው። ዛሬም በሸዋ የሆነውም በዝርዝር እናስደምጣችኋለን። ብልጽግናው አሁንም የውጊያ ቅድ ክለሳ አድርጓል። ለዚህ የውጊያ ቅድ ክለሳ ያስገደደው ደግሞ የውጊያ አፈጻጸም ግምገማው ሲታይ ከዜሮ በታች ሆኖ ስለተገኘ ነው። አዲሱ የብልጽግና አገዛዝ የሰራዊት የውጊ አቅር ክለሳ በምላ እያተኮረ ነው የሚለውን ወታደራዊ መረጃ በዝርዝር አሰናድተነዋል፣ ይደመጣል። ስምረትና ሰመራ ጉድ ይዘው መጥተዋል። ብልጽግና ስምረትን ተጠቅሞ በሰመራ በኩል ከህወሓት ጋር ለመዋገጽ ሲሞክር፣ ህወሓት በበኩሉ ቀድሜ የለምታው ብሎ ጉዞ ጀምሮ ነበር። በአፋር ክልል የሆነው ሙሉ መረጃ በዝርዝር ልናቀርብላችሁ መረጃውን አጠናቅረን ቀርበናል። ሰዓቱ ሲደርስ ተሰሙታላችሁ። የራያ ሰቆቃ ከቀን ወደ ቀን እየባሰበት ነው። የሃይማኖት አባቶችንና መምህራንን ማፈን የጀመረው የህወሀት ታጣቂ ትናንት ደግሞ ሐኪሞችን ምጋውን አስወልቆ ወደ ማፈኛ ካምፑ አጉዟቸዋል። በራያ ያለው አሁናዊ ሁኔታ ከትሪፖሎና ከቤንጋዚ ጋር እንደሚመሳሰል የሚናገሩት የአካባቢው ነዋሪዎች እዚህ የደረስነው ባመናቸው ስለተከዳን ነው ብለዋል። ዝርዝሩ በዜናችን ይደመጣል። እነዚህንና ሌሎች የተመረጡ መረጃዎችን አሰባስበን ያሰናዳ ነው የሰዓቱ ዜናችን። ከዚህ ሰዓት ጀምሮ ወደ እናንተ መድረስ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያለን በቀጥታ ወደ ዝርዝር መረጃው እናልፋለን። አፋባ ወሳኝ ከተማ መቆጣጠሩን ገለጸም። የአማራ ፋኖ ብሔራዊ ኃይል ደጃዝማች ማች በላይ ዘለቀዝ በማዕከላዊ ጎንደር ዞን የምትገኘው አንቀራቅረን መቆጣጠሩን አስታውቋል። የጠገዴ ወረዳ ዋና ከተማ የሆነችው አንቀራቅረን የተቆጣጠረው የደጃዝማች በላይ ዘለቀዝ ጎቤ ክፍለ ጦር መሆኑም ታውቋል። ትናንት አዳሩን በተደረገው ከባድ ውጊያ ከተማዋን የተቆጣጠረው ፋኖ እጅግ ወሳኝና ወደፊት ለመስፈንጠርም ጠቃሚ ገዢ መሬት ነች በማለት የተቆጣጠራትን ከተማ ገልጿታል። በዚህ ጥቃት የደረሰው የጉዳት መ መጠንና በፋኖ በኩልም የተገኘው ወታደራዊ እና ቁሳዊ ምርኮ መጠን አልተገለጸም። አፋባ ደጃዝማች በላይ ዘለቀዝ ደጃዝማች ኮርስር የሚገኘው ጎቤ ክፍለ ጦር ዛሬ መስከረም 22 2018 ዓ.ም ተምረት ከንጋት ጀምሮ ባደረገው ተጋድሎ የጠገዴ ወረዳ ዋና መቀመጫ የሆነችው ቅራቅር ከተማን በቁጥጥር ስር ካስገባ በኋላ ወጊያው አድማሱን አስፍቶ ቀጥሏል ብሏል። የአገዛዙ ወታደሮችም ከወደ ፋኖ የተሰነዘረባቸውን ብርቱ ጥቃት መቋቋም ከብዷቸው ሕይወታቸውን ለማትረፍ ሽሽት ላይ መሆናቸውን ተናግሯል። ይህ በእንዲህ እንዳለ በሌላ የአማራ ፋኖ ብሔራዊ ኃይል ተጋድሎ የአጼ ቴዎድሮስ እዝ ሶስተኛ ጎጃም አገው ምድር ክፍለ ጦር አስር አለቃ ፍሬም አጥናፉ ብርጌድ ዛሬ ከጠዋቱ ሶስት ሰዓት ከአርባ እስከ ስድስት ሰዓት በወሰደው ለአስጨራሽ ጨራሽ ውጊያ ታላቅ ድል አስመዝግቧል። የአስር አለቃ ፍሬም አጥናፉ ብርጌድ በረፋዱ ተጋድሎ የብልጽግናን ሰራዊት ሰባ ሶስተኛ እና ሰባ ስድስተኛ ክፍለ ጦር አባላት በደፈጣ ምት ነው ከባድ ኪሳራ ያደረሰበት። አምሳልታ ከተማ ላይ መሽጎ የነበረው የብልጽግናው ሰራዊት የፋኖን ጥቃት እቅድ መረጃ ደርሶት ወደ ፈግታ ሽሽ ት በሚያደርግበት ሰዓት አሷ መገንጠያ ተብሎ በሚጠራው አካባቢ ደፈጣ ደርሶበት ከባድ መስዋዕት ከፍሏል። በዚህ ጥቃትም 11 የብልጽግናው ሰራዊት እርምጃ ሲወሰድባቸው ከፍተኛ ቁጥር ያለው ኃይል ደግሞ ቆስሎ ወደ አዲስ ቅዳም ጤና ጣቢያ መግባቱን የክፍለ ጦሩ ቃል አቀባይ ክፍል ያደረሰን መረጃ ያመለክታል። ፋኖ የብልጽግናውን ሰራዊት ማፍረሱን ቀጥሎበታል። የአማራን ህዝብ የሉና አደጋ ለመቀልበስ በጽናት እየተፋለመ የሚገኘው የአማራ ፋኖ በሁሉም ቀጠናዎች የሚገኘውን የብልጽግናውን ሰራዊት በተለያየ መንገድ ማፍረሱን ቀጥሎበታል። የብልጽግናው ሰራዊትም ባገኘው አጋጣሚ ሁሉ ፋኖን በመቀላቀል የብልጽግናውን ካምፕ እያመናመነው ይገኛል። በትናንትናው እለትም የብልጽግናው ሰራዊት የስድስተኛ ማዕከላዊ እዝ አካል የሆነው የ15ኛ ክፍለ ጦር አምስተኛ ሬጅመንት አባል የሆኑ አራት አራት ወታደሮች ከነመሳሪያቸው ፋኖን ተቀላቅለዋል። የአስር አለቃ አዛዡን ጨምሮ አራቱም የብልጽግና ሰራዊት አባላት የተቀላቀሉት አፋር፣ ሸዋ ጠቅላይ ግዛት አጼ አምደ ጽዮን ኮር አጼ የዳዊት ክፍለ ጦር መሆኑን የኮር ሚዲያና ኮሚኒኬሽን ክፍል አስታውቋል። የሚዲያና ኮሚኒኬሽን ክፍሉ ለጣና ቴሌቪዥን ባደረሰው መረጃ እንደገለጸው ፋኖን የተቀላቀሉት ያገዛዙ ሰራዊት አባላት የስርዓቱን አማራ ጠልነት በሚገባ የተረዱ ናቸው። ካገዛዙ ካምፕ ወጥተው ወደ ፋኖ ለሚቀላቀሉት የሰራዊቱ አባላት ሁልጊዜ እንደምናደርገው ዛሬም ለእነዚህ ወንድሞቻችን ደማቅ አቀባበል አድርገንላችኋል በማለት ሶስት ክላሽንኮ መሳሪያና አንድ ዘመናዊ ስናይፐር ይዘው ፋኖን ስለተቀላቀሉት የብልጽግናው ሰራዊት አባላት ምላሽ ሰጥቷል። አገዛዙን ከርተው ፋኖን የተቀላቀሉት የብልጽግናው ሰራዊት አባላቱ ያቀረቡት ምክንያት የፋኖ የደህንነትና መረጃ ክፍል ባደረገልን ተደጋጋሚ ውይይትና ጥሪ ሲሆን በሂደትም የብልጽግና መንግስት ለአማራ ሕዝብ ያለውን ጥላቻ በሚገባ እየተረዳን መጣን። ጸረ ሕዝብ ከሆነ ስርዓት ጎን ተሰልፈን የራሳችን ወገን መውጋት ደግሞ የህሊናም የህግም ተጠያቂ ያደርገናል ብለን በመወሰናችን ነው ፋኖን የተቀላቀልነው ብለዋል። የብልጽግናው አገዛዝ ፖለቲካዊ መዋቅር በአማራ ሕዝብ ላይ የሚፈጽመውን ሸፍጥ ና ወንጀል የሰራዊቱ አዛዦችም እንደሚከታተሉ ተገንዝበናል የሚሉት እነዚህ የቀድሞ የብልጽግናው ሰራዊት አባላት ይህ ስርዓት በቅርቡ መውደቁ አይቀሬነቱን ተግባሩ እንዳረጋገጠላቸው ተናግረዋል። አስተያየታቸውን ሲቀጥሉም ከምንም በላይ ክፉኛ ውስጣችን ያሳመመን ሰሞኑን በደራ ጉንዶ መስቀል ከተማ የደመራ በዓል ሲከበር በበዓሉ ላይ አረንጓዴ፣ ቢጫ፣ ቀይ ቀለም የያዙ በርካታ ወጣቶችና የኢትዮጵያ ሰንደቅ ዓላማ በቀሚስ መልክ አሰርተው የለበሱ እናቶችና እህቶች ለከፍተኛ እንግልት ሲዳረጉ ተጓይተናል። በተቃራኒው ደግሞ ከሶስት ቀን ወዲህ የኤሬቻ በዓል እየደረሰ ነው በሚል ገና ከዋዜማው ጀምሮ ቀይ ጥቁርና በነጭ ቀለም የተሰሩ በርካታ የባህል ልብሶች በከተማው ውስጥ ያለምንም ከልካይ ስናይና የኦሮሚያ ክልል ፖሊሶች አትከልክሏቸው ማለታቸውም በአይናችን ስናይ ታዲያ እኛስ የማነን እዚህስ ቁጭ ብለን የማንን ጎፈሬ ነው የምናበጥረው በሚል ቁጭ ተነሳሳን። ውሳኔያችን በስሜት ሳይሆን ከልባችን አስበንበት ራሳችንን እንድንጠይቅ አድርገን የወሰን ነው ሲሆን በመጨረሻም አማራዊ ቁርጥቀል ልጅ የሆነውን የፋኖ ወንድሞቻችንን በቀላሉ ተቀላቅለናል ብለዋል በመከላከያ ተቋም ውስጥ ሆነን ስለ ፋኖ የሚነገረን ሁሉ ውሸት መሆኑን በአካል አረጋግጠናል በማለት ፋኖ ያደረገላቸውን አቀባበልም የገለጹ ሲሆን አክለውም የትልቅ ህዝብ አገልጋይ መሆኑን በቃል ሳይሆን በተግባር ገልጦ አሳይቶናል ሲሉ ተናግረዋል የአገዛዙ ሰራዊት ሙሉ በሙሉ በሚባል ደረጃ እየፈረሰ መሆኑን የገለጹት የሰራዊቱ አባላት ስለ ፋኖ መርዛማ ጭፍን ጥላቻ መሆኑን ተረድተው ለትግል ጓዶቻቸው ፋኖን እንዲቀላቀ ቀሉ እሬ አቅርበዋል። ውጊያችን ወደ ድሮን ይቀየራል፣ ጄኔራሉ። የብልጽግና አገዛዝ ከፋኖ ጋር የሚያደርገውን ውጊያ የግምገማና የቅድ ክለሳ ለማድረግ መገደዱን የጣና ቴሌቪዥን ወታደራዊ ምንጮች ገለጹ። ከዓመት በፊት የብልጽግናው ሊቀመንበር ለወታደራዊ አዛዦቻቸው ባደረጉት ንግግርና ባስተላለፏቸው መመሪያ ላይ ሰራዊታችን የሜካናይዝድ እና የድሮን ጥገኛ ሆኗል፣ የጸረ ሽምቅ ውጊያ ላይ መሰረት ያደረገ ስልጠና እንዲወስድ ይደረግ ብለው ነበር። የጣና ቴሌቪዥን ወታደራዊ ምንጮች ባደረሱን መረጃ እንደገለጹት ደግሞ ይህ የጠቅላይ ሚኒስትሩ የውጊ አቅድና የሰራዊት ዝግጅት ክለሳ ተደርጎበታል ብለዋል። በብልጽግናው ሊቀመንበር ውሳኔ መሰረት ሰራዊቱ የሽምቅ ጸረ ሽምቅና የአየር ወለድ ስልጠና ላይ ትኩረት አድርጎ ሲዘጋጅ ቢቆይም፣ አሁን ግን የሰራዊቱ ዝግጅት ክለሳ ማድረጉን ምንጮቻችን ተናግረዋል። በፋኖ የደፈጣና መደበኛ ውጊያ ሰራዊቱ እጅ እየሰጠና እየተበታተነ ያለበት የኦህዴድ ብልጽግና አገዛዝ የክረምት ወቅት ማለፉን ተከትሎ ድሮንን በዋናነት ሊጠቀም የወሰነ ሲሆን በእግረኛና በሜካናይዝድ ጦር አለመቻሉን ተከትሎ በአይነቱ ልዩ የሆነ የድሮን ዘመቻና ጥቃት ለመፈጸም እቅድ አውጥቷል ሲሉ ወታደራዊ ምንጮቻችን ተናግረዋል። በተለይም በቅርቡ በወሎ ቤት አማራ ከፍተኛ የሆነ ወታደራዊና ፖለቲካዊ ኪሳራ የደረሰበት ብልጽግናው በቀጣይ ጥቃት ሊፈጽምባቸው ያሰባቸው ቦታዎች መለየታቸውን የገለጹት ምንጮች ጥቃቱን በሚሳይል ተኳሽ ድሮኖችና በአጥፍቶ ጠፊ ድሮኖች ይታገዛል ብለዋል። የክረምቱ ዝናብ መቆሙን ተከትሎ ሁሉም የድሮን መቆጣጠሪያ ጣቢያዎች ወደ አገልግሎት መመለሳቸውን የገለጹት ወታደር ምንጮቻችን በአምባሰል ተራሮች፣ ውጫሌ፣ ግሸን፣ ደላንታና ውርጌሳ አካባቢዎች ተከታታይ የድሮን ቅኝት ሲደረግ ያመሸ ሲሆን እስከ ኩለሌሊት ቅኝቱና አሰሳው ሲያንዣብ ቢያድርም እስካሁን የተፈጸመ ጥቃት የለም ብለዋል። የጣና ቴሌቪዥን ወታደራዊ ተንታኝ ከቀናት በፊት በሰጡት ማብራሪያ የመንግስት ሰራዊት ከፍተኛ ኪሳራ እንደደረሰበት ስለተረጋገጠ እንደገና ተሰባስቦ ለመልሶ ማጥቃት የሚያበቃ ኃይል ይኖረዋል ተብሎ አይታሰብም። በዚህ የተነሳም በቀጣይ ሊያደርግ የሚችለው የአየር ድብደባ ነው ማለታቸው ይታወሳል። ከባህር በር ጋር በተያያዘ ከኤርትራ ጋር ሊጀምረው ያሰበው ጦርነት አይቀሬነቱን አመላካች ነው የሚሉት እኒህ ወታደራዊ ተንታኝ የኤርትራም ሆነ የህወሀት ሰራዊት በእግረኛ ውጊያ ከፍተኛ ልምድ ያላቸው ናቸው። በዚህ የተነሳም ብልጽግና ከጠላቶች የተሻለ አቅም አለኝ የሚለው ድሮንን ጨምሮ በአየር ኃይልና በቴክኖሎጂ የጦር መሳሪያ በመሆኑ የአየር ኃይሉ ለአዲስ ስምሪት እንዲዘጋጅ የተደረገው ይህን ታሳቢ ደረገ ሊሆን ይችላል በማለት ድንገተኛውን የውጊያ እቅድ ክለሳ ተናግረዋል። የብልጽግናው ሰራዊት ወታደራዊ አዛዦች በቅርቡ በጦር ኃይሎች ዋናው መስሪያ ቤት መሰብሰቢያ አዳራሽ አዳራቸውን ባደረጉት ስብሰባ የአየር ኃይል አዛዡና የሰሜን ምስራቅ እዝ ዋና አዛዡ መዘላለፋቸውን መዘገባችን ይታወሳል። በወቅቱም ሁለቱ ጄኔራሎች ለጠብ የሚጋብዝ ንግግር እንዲያደርጉ ያስገደዳቸው ወሎ ላይ ከባድ ጥቃት የደረሰብን የአየር ኃይል ሽፋን ስላልተሰጠን ነው ሲሉ የሰሜን ምስራቅ አዛዡ ጄኔራል አሰፋ ቸኮል በመናገራቸው ነው። ለዚህ የጄኔራል አሰፋ ቸኮል ቅሬታ በቁጣ ምላሽ የሰጡት የአየር ኃይል ዋና አዛዡ ጄኔራል ይልማ መርዳሳ በበኩላቸው አየር ኃይል የምናዘጋጀው ለወደብ እንጂ ለጽንፈኛው አይደለም በማለት ምላሽ መስጠታቸው አይዘነጋም። ሆኖም የብልጽግናው አየር ኃይል ካሳለፍነው ሰኞ ምሽት ጀምሮ በወሎ ቤት አማራ በርካታ ቦታዎችና በአፋር ክልል ተደጋጋሚ ቅኝትና ጥቃት ሲያደርስ መቆየቱ ይታወቃል። አሁንም በዚሁ ጥቃቱ ሊቀጥል እንደሚችል ምንጮቻችን አረጋግጠዋል። ሕወሃት ጦርነቱን ከክልሉ አርቆ ማካሄድ ፈልጓል የአፋር ምሁር የህወሀት ጠባጫሪነትና በየክልሉ ጂኒር ፓርትነር አምራችነት ለአፋር ክልልም ተርፎታል ከስድስት ዓመታት በፊት የፌዴራሊስት ኃይሎች ብሎ በመቀሌ በመሰብሰብ በአማራ ህዝብ ላይ ዘመቻ ሲያስከፍት የነበረው ህወሀት አሁን ደግሞ የትጥቅ አጋሮችን ከየክልሉ ማሰባሰቡን ቀጥሎበት አፋር ደርሷል የብልጽግናው አገዛዝና የህወሀት እርቅ ፕሪቶሪያ ላይ ከተፈጸመ በኋላ ከሁለት የተሰነጠቀው ህወሀት በክልሉ ሌላ ትርም ከሶስት ከገባ ቆይቷል። አብዛኛው የአድዋ ተወላጅና የአቶ ስብሐት ነጋ የቅርብ ወዳጆች የተሰባሰቡበት የነ ደብረ ጽዮን ቡድን የሚመራው ኃይል በትግራይ ክልል ከ250 የማያንስ ታጣቂ አሰልጥኖና አስታጥቆ ወደ አማራ ክልል ጦርነት ለመክፈት በተደጋጋሚ ሲዝት መቆየቱ ይታወቃል። ይህ ኃይል በአፋር ክልልን በቀድሞው የክልሉ ርዕሰ መስተዳድር አቶ ስዩም የሚመራ የታጣቂ ቡድን በምስራቅ ትግራይ ከአዲግራት አውራጃ ሲያሰለጥን ከቆየ በኋላ ወደ አፋር ክልል አስርጎ ማስገባቱ ይታወሳል። በአንጻሩ በአቶ ጌታቸው ረዳና በጄኔራል ጻድቃን ገብረተንሳይ የሚመራው ቡድን በብልጽግናው ሊቀመንበር ያልተቋረጠ ድጋፍ እየተደረገለት በአፋር ክልል ታጣቂ አሰልጥኖ የቀድሞ አለቆቹ ላይ ነፍጡን እየወዘወዘ ነው። በጄኔራል ገብረ እግዚአብሔር በየነ ወይም ወዲ አንጢሩ የሚመራው ይህ ታጣቂ ቡድን ባለፉት ሶስት ወራት ብቻ ከሁለት ሺህ በላይ የህወሓትን ታጣቂ አስኮብልሎ ራሱን እያጠናከረ ሲሆን ይህ የሰራዊት ኩብለላ ያሳሰበው የነምግበይ ቡድን በበኩሉ ወደ አፋር የሚገባውን የቲዲኤፍ ሰራዊት መንገድ ዝጉበት ሲል ለአፋሩ ታጣቂ ቡድን ስምሪት ሰጥቶታል። በአፋር ክልል እየተደረገ ያለውን የታጣቂ ቁማር አስመልክቶ ጣና ቴሌቪዥን በተደጋጋሚ ባቀረበው የትንታኔ ዘገባው ስምረትንና ሰመራን የሞጥኝ ያሉት የብልጽግናው ሊቀመንበር ለአገር የሚጠቅም ነገር ከዚህ አካባቢ አያገኙም፣ የበለጠ ችግሩን ያወሳስቡታል ብለን ነበር። ትናንት ህወሓት ወደ አፋር ክልል ዘልቆ ለመግባትና የሀራ መሬት ታጣቂ ጥያቄዎችን ለመምታት ካፋሩ አቸው ጋር ሆኖ ሙከራ አድርጎ ነበር። ለዚህ የህወሓትና የአቶ ስዩም ታጣቂ ቡድንን ትንኮሳ ምላሽ የሰጠው የአቶ ጌታቸው ረዳ ታጣቂ ቡድን ባደረገው ያጸፋ ምላሽ በክልሉ ከፍተኛ ጩኸት እንዲበረክት ሆኗል። በዚህ የሐራ ምድር ታጣቂ ጦር ያልጠበቀው ምት ያረፈበት ህወሓት መግለጫ በማውጣት ቀድሞ ጩኸት ያሰማ ሲሆን ድርጊቱንም ከአፋር ህዝብ ጋር ለማገናኘት ሞክሯል። እውነታው ግን የህወሓቱ ታጣቂ ቡድንና በአቶ ስዩም የሚመራው የአፋሩ ታጣቂ ቡድን ጥምረት ፈጥረው ሐራ መሬት ወይም የትግራይ የሰላም ኃይል እያለ ራሱን የሚጠራውን የስምረት ፓርቲን ወታደራዊ ክንፍ ለመምታት ያደረጉት ጥረት ነበር። ይህ የህወሓትና የብልጽግና ጦርነት ጠማቂነት ለአፋር ክልልም ዳፋው የተረፈው ሲሆን በትናንቱ የሁለቱ ቡድኖች ቃታ መሳሳብ ንጹሐን ንጹሃን ተጎጂ ሆነዋል። በዚህ ጉዳይ አስተያየታቸውን የሰጡ አንድ የአፋር ምሁር በዚህ ግጭት አትራፊው ህዋት ነው። የህዋትን የፖለቲካ ጨዋታ ንትወውና ትልቁ ነገር ጦርነቱን በአፋር ምድርና በአፋር ህዝብ መሃል በማድረጉ ተጎጂ የአፋር ህዝብ እንጂ ህዋት አይደለም። ህዋት ደግሞ ካለፈው ስህተቱ ስላልተማረ ከፌዴራል መንግስቱ ጋር ለሚያካሄደው ጦርነት ወደ ትግራይ ክልል እንዳይጠጋበት አርቆ በሌሎች ክልሎች እንዲሆን ነው የሚፈልገው። ይህ እንዲሆን ደግሞ የፌዴራል መንግስቱና ሌሎች ኃይሎችም ህዋትን እየተባበሩት ነው ብለዋል። በትናንቱ የሁለቱ ታጣቂዎች ተኩስ የተነሳም ግመሎችን ጨምሮ በርካታ የቤት እንስሳት ያለቁ ሲሆን በንጹሐን ላይም የሞትና የአካል ጉዳት ደርሷል ሲሉ አንድ የአካባቢው ተወላጅ ለጣና ቴሌቪዥን ተናግረዋል። በራያ ለማጣይ የሆነ ያለው ምንድን ነው? ህወሓት በአማራ ክልል ሰሜን ወሎ ዞን ራያ አውራጃዎች ንጹሃንን እያፈነ ወዳልታወቀ ስፍራ እየሰወረ ነው ተባለም። በትናንትና እለትም አቶ ጎሽ ዘለቀ የተባሉ የጤና ባለሙያን አፍኖ ወዳልታወቀ ቦታ እንደወሰዳቸው ነዋሪዎች ተናግረዋል። ህወሓት ንጹሃንን እያፈነ መሰወሩ ስጋቱ በእያንዳንዱ ቤት ገብቷል ሲሉ የሚናገሩት የአካባቢው ነዋሪዎች አቶ ጎሽ ዘለቀ የተባሉ የሕክምና ባለሙያ ታፍነው መወሰዳቸው ደግሞ የአካባቢውን ህዝብ ስጋት ከፍ እንዳደረገው ገልጸዋል። የህክምና ባለሙያ ዘለቀ ወጎች የዘለቀ በህወት ታጣቂዎች ታፍነው ጥሙ ጋ ወደሚገኘው የህወት ማጎሪያ ጣቢያ መወሰዳቸውን የገለጹት የአይን ማኞች በስራ ባልደረቦቻቸውና በአካባቢው ማህበረሰብ የተፈጠረው ድንጋጤ ከባድ እንደሆነ ተናግረዋል። የህወት ታጣቂ ቡድን ራያ ዋጃ ስላሴ መግቢያ ላይ ኬላ ዘርግቶ መንገደኛውን እየፈተሸና በሰሜን ወሎ ዞን ራያ ለማጣ የሚል መታወቂያ የያዘውን በመቀማት መታወቂያውን እየቀደደ ግለሰቡንም እየደበደበ መሆኑን ተናግረዋል። በብልጽግናው ራና በአንዳንድ ኃይሎች ገዛ ወደ ሰሜን ወሎ ዞን ራያ ለማጣ የገባው የህወሓት ኃይል በራያ አማራ ህዝብ ላይ አፈናና ግድያውን አጠናክሮ ቀጥሎበታል ተብሏል። በዚህ የተነሳም በራያ እየሆነ ያለው ሁሉ አሳሳቢ ነው ሲሉ የጣና ቴሌቪዥን የመረጃ ምንጮችም ተናግረዋል። ምንጮቻችን ክስተቱን ሲገልጹ በመንበረ ሰላማ በኩል በካህናት ላይ የተጀመረው አፈና ዛሬም በራያ የሚኖሩና አማራነትን የሚያቀነቅኑ የአካባቢው ተወላጆች እየታፈኑ ይወሰዳሉ፣ የት እንደሚደርሱ እንኳን አይታወቅም ብለዋል። ህወሓት ቀጠና ሙሉ በሙሉ ከተቆጣጠረ በኋላ ሰላማዊ አየር መተንፈስ አቁመናል። አፈናው የአማራ ማንነት አቀንቃኞች ላይ ብቻ ያነጣጠረ ሳይሆን፣ አሁን ላይ ሰላማዊ ሰዎችን በተገኙበት እየታፈሱ እየተወሰዱ ነው ሲሉ የሚናገሩት የአካባቢው ነዋሪዎች አስተያየታቸው ለጣና ቴሌቪዥን መስጠታቸውን ሲቀጥሉም የራያ ህዝብ ከዚህ በፊት በብልጽግናው መንግስት የጽንፈኛው ደጋፊ ናችሁ በሚል ሰበብ ከፍተኛ በደል ይደርስበት ነበር። አሁን ደግሞ አማራነትን የምታቀነቅኑ ትምክተኞች ናችሁ በማለት በህወሓት ታጣቂ ቡድን ብዙ ግፍና በደል እየደረሰ ሰብን ነው ሲሉ ተናግረዋል። በአካባቢው የሚንቀሳቀሰውን የታጠቀ ኃይል የማን ጦር እንደሆነ እንኳን መለየት አልቻልንም የሚሉት የአካባቢ ነዋሪዎች በዋናነት ራሱን የትግራይ ሰራዊት የሚለው ኃይልም ከሁለት የተከፈለ ነው። ይህ እርስ በርሱ የተጣላ ኃይል ትናንትም ከቀኑ 10 ሰዓት ጀምሮ እስከ ምሽቱ ድረስ የዘለቀ የእርስ በርስ ተኩስ በከተማ ውስጥና ከከተማ ውጭ ሲያደርግ አምሽቷል። በተኩስ ልውውጡ በኦፍላ ሰቆጣ መስመር የምትገኘው ማይመዶም በተኩስ ስትናጥ አምሽታለች። በዚህ የተነሳም ህዝቡ ባደረበት ከፍተኛ ስጋት አካባቢ ቡድን ወጥቷል ብለዋል። ይህ ታጣቂ ቡድን ለሁለት ተከፍሎ ይታኮስ እንጂ በራያ ህዝብ ላይ ያለው ጥላቻና እያደረሰ ያለው በደል ግን በሁለቱም ወገን ተመሳሳይ መሆኑን የሚናገሩት ነዋሪዎቹ የራያ ህዝብ ለዚህ ሁሉ ችግር የተጋለጠበትን ምክንያት ሲያስረዱም በዋግምራ ብሔረሰብ አስተዳደር ዞን ጊዜያዊ አስተዳደር ተደርጎ ተመድቦ የነበረው የአማራ ክልል የጸጥታ አመራር ከስፍራው ሾልኮ በመውጣቱ ነው በማለት አስተያየታቸውን ሰጥተዋል። አስተያየት ሰጪዎቹ አክለውም ህወሓት ተጨማሪ ኃይል ከማይጨው ወደ ኦፍላ ሲያስጠጋ ማምሸቱን ገልጸው፣ ይህ ኃይል ወደ ታ አቅጣጫ እንደሚሄድና ለምን በገፍ እየተጋዘ እንዳለም አናውቅም፣ በዚህ የተነሳ የአካባቢው ማህበረሰብ በፍርሃት አካባቢውን ለቆ እየተሰደደ ነው በማለት የአካባቢውን አሁናዊ ሁኔታ ገልጸዋል። የተወደዳችሁ እና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የመስከረም 22 ቀን 2018 ዓ ም የቀን ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የዜና ወጃችን እስከምንገናኝ ድረስ በዚሁ ተሰናበትን። ቻናላችን በቋሚነት ተወዳጁ ጤና ይስጥልን።